ከ ከሀያ አምስት ሚሊዮን ብር በላይ ወጪ የተገነባው የሰቆጣ ከተማ የሻደይ የፕላስቲክ ውጤቶች ማምረቻ ፋብሪካ ምርት ማምረት ጀመረ የፕላስቲክ ፋብሪካው የከተማውን ልማት ከማፋጠኑ ጎን ለጎን ለወጣቶች የስራ እድል መፍጠሩን የሰቆጣ ከተማ አስተዳደር አስታውቋል የሰቆጣ ኮርፖሬሽን ያደረሰንን ዘገባ ወይንሸት ጌታቸው እንደሚከተሉት አቀርበዋለች ወጣት መኳንንት ውቤ ይባላል። በ2010 ዓ ም ከጎንደር ዩኒቨርሲቲ በመካኒካል ኢንጂነሪንግ ተመርቆ ለስድስት ዓመታት ስራ በማጣት እንዳሳለፈ ወደ ኋላ መለስ ብሎ ያስታውሳል። ዛሬ ላይ ግን በሰቆጣ ከተማ የሻደይ የፕላስቲክ ውጤቶች ማምረቻ ፋብሪካ በተማርኩበት በመቀጠሬ ከፍተኛ ኩራት ይሰማኛል፣ በማለት ነበር ሀሳቡን የገለጸልን። ከምንም በላይ ግን እዚሁ ሀገራችን ላይ ትልቅ ሙያ ዳብረን በምንም የማይተካ ሙያ ነው ያገኘ ነው ነገ ነገ ወዲያ ከዚህ ተቋም ወተን የተሻለ ፋብሪካ ትላልቅ ፋብሪካዎች ላይ ቢገነቡ እዚሁ ዋግ ላይ ለሚመጡ እንትኖች ላይ ብቃታችን ሙያችን ትንሽ አሳድገን ጠብቃለን ብለን የምናስበው ከምንም በላይ ትልቅ ሙያ ነው ያገኘነው። አሁን በተሻለ መጠን አሁን በወር እየተከፈለን ያለን ስድስት ሺህ ብር ነው። ከስድስት ሺህ ብሩ ያው ኑሮውን አጣጥመን የተወሰነ ብር እየቆጠ ቀስ በቀስ ያው ደሞዛችንም እያደገ እኛም ሙያችንም እያሳደግን ነገ የተሻለ ደረጃ ለመድረስ ነው እቅዳችን። እየሰራን ያለ ነው። እንደዛ ነው። በአካባቢው በነበረው ወቅታዊ የጸጥታ ችግር ምክንያት በታሰበው ፍጥነት ወደ ስራ ለመግባት አስቸጋሪ እንደነበር የገለጹት የፋብሪካው ባለቤት አቶ ወንድሙ አብርሃ ፋብሪካው የመስሪያ ማሽን ግንባታን ጨምሮ ሀያ አምስት ሚሊዮን ብር ወጪ የተደረገበት ነው። የፕላስቲክ ውጤቶች ነው የምናመርተው። የምናመርታቸውም ሰማንያ ሊትር፣ ስልሳ ሊትር፣ አርባ ሊትር እነዚህም ሶስቱን አይነቶች አሁን ለጊዜው እያመረትን እንገኛለን። ዞኑም ሆነ ከተማ አስተዳደሩ በወቅቱ በምንፈልግበት መሬት 3500 ካሬ ሜትር ቦታ ሰጥተውናል። የቀሩ ሸዶች ሸዶችና የቀሩ ማሽኖች አሉ። ለማሟላት ያንን ጥረት እያደረግን ነው። በሰቆጣ ከተማ አስተዳደር ማይቡሉት ኢንዱስትሪ መንደር የተገነባው ፋብሪካ ስራ ጀምሯል። ባለሀብቱ በርካታ ፈተናዎችን ተቋቁሞ ምርት በመጀመሩ ለዋግ ሕምራ ብሔረሰብ አስተዳደር የልማት መነቃቃት እንደሚያግዝ የገለጹት የሰቆጣ ከተማ አስተዳደር ምክትል ከንቲባና ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ ወይዘሮ ሙሉነሽ በልስ ለአካባቢ ወጣቶች የስራ እድል ተፈጥሯል ብለዋል። መስፈርት አሟልቶ መምጣት ያለበትን አንድ ኢንቨስተር ወደ ኢንቨስት አደርጋለሁ ብሎ ወደ ከተማችን ሲገባ የሚያሟላት መስፈርቶች አሉ። ለኛ መስፈርት አሟልቶ የተገኘ ኢንቨስተራችን ነው። ማሽኖቹን ወደዚህ ያዝኩት ወደ ስራ ከማስገባት አኳያ የራሱ የሆነ ከባድ ፈተና የነበረበት ሁኔታ ነው ያለው። ይህንንም ችግር ተቋቁሞ በዞንም አልፎ ክልልና ፌዴራል ድረስ በመነጋገር በርካታ ሰንሰለቶችን ተሄዶ አሁን ላይ በምታዩ ደረጃ ግለሰቡ ወደ ምርት የገባበት ሁኔታ ነው ያለው። አሁን ባለበት ኮንዲሽንም አስራ አራት እና ከዛ በላይ ስራ እድሎችን ፈጥሮልናል። የከተማ አስተዳደሩ የስራ አጥ ቁጥር የሚቀነሰልን ጭምር ያለምና ይህን ኦፕሬሽን እናደርግ ይገባል። የሻደይ የፕላስቲክ ውጤቶች ማምረቻ ፋብሪካ ስራ በመጀመሩ በሰቆጣ ከተማ ቦታ ወስደው ወደ ስራ ላልገቡ ባለሀብቶች እንዲነቃቁ እድል እንደሚፈጥርም የጽሕፈት ቤት ኃላፊዋ ነግረውናል።